ምዕራፍ 21 የሶርያም ንጉሥ ወልደ አዴር ጭፍራውን ሁሉ ሰበሰበ፤ ከእርሱም ጋር ሠላሳ ሁለት ነገሥት ነበሩ፣ ፈረሶችና ሰረገሎችም ነበሩ፤ ወጥቶም ሰማርያን ከበበ፣ ወጋትም። ወደ እስራኤልም ንጉሥ ወደ አክዓብ፦ ወልደ አዴር እንዲህ ይላል፦ ብርህና ወርቅህ ለእኔ ነው፤ ሴቶችህና መልካካሞቹም ልጆችህ ለእኔ ናቸው ብሎ ወደ ከተማይቱ መልእክተኞችን ላከ። የእስራኤልም ንጉሥ መልሶ፦ ጌታዬ ንጉሥ ሆይ፣ አንተ እንዳልክ ነው፤ እኔ፣ ለእኔ የሆነውም ሁሉ ያንተ ነው አለ። ደግሞ መልእክተኞች ተመልሰው፦ ወልደ አዴር እንዲህ ይላል፦ ቀድሞ ብርህና ወርቅህ፣ ሴቶችህና ልጆችህንም ትሰጠኛለህ ብዬ ልኬብህ ነበር። ነገም በዚህ ጊዜ ባሪያዎቼን እልክብሃለሁ፤ ቤትህንም የባሪያዎችህንም ቤቶች ይበረብራሉ ደስ የሚያሰኛቸውንም ሁሉ በእጃቸው አድርገው ይወስዳሉ አሉ። የእስራኤልም ንጉሥ የአገሩን ሽማግሌዎች ሁሉ ጠርቶ ተመልከቱ፣ ይህ ሰው ክፉ እንዲሻ እዩ፤ ስለ ሴቶቼ፣ ስለ ልጆቼ፣ ስለ ብሬና ወርቄም ላከብኝ፣ እምቢም አላልኩም አለ። ሽማግሌዎችም ሁሉ ሕዝቡም ሁሉ አትስማው፣ እሽም አትበለው አሉት። ለወልደ አዴርም መልእክተኞች ለጌታዬ ለንጉሥ ለእኔ ለባሪያህ በመጀመሪያ የላክብኝን ሁሉ አደርጋለሁ፤ ይህን ግን አደርገው ዘንድ አይቻለኝም በሉት አላቸው። መልእክተኞችም ተመልሰው ይህን አወሩለት። ወልደ አዴርም ለሚከተለኝ ሕዝብ የሰማርያ ትቢያ ጭብጥ ጭብጥ ይበቃው እንደሆነ አማልክት ይህን ያድርጉብኝ ይህንም ይጨምሩብኝ ብሎ ላከበት። የእስራኤልም ንጉሥ መልሶ በቃ ለሰልፍ የሚታጠቅ ጋሻ ጦሩን እንደሚያወልቅ አይመካ፣ አለው። ወልደ አዴርም ያን ነገር በሰማ ጊዜ ከነገሥታቱ ጋር በድንኳን ውስጥ ይጠጣ ነበር። ባሪያዎቹንም ተሰለፉ አላቸው። እነርሱም በከተማይቱ ትይዩ ተሰለፉ። እነሆም ነቢይ ወደ እስራኤል ንጉሥ ወደ አክዓብ ቀርቦ እግዚአብሔር እንዲህ ይላል ይህን ብዙ ጭፍራ ሁሉ ታያለህን? እነሆ ዛሬ በእጅህ አሳልፌ እሰጠዋለሁ፣ እኔም እግዚአብሔር እንደሆንሁ ታውቃለህ አለ። አክዓብም በማን አለ? እርሱም እግዚአብሔር እንዲህ ይላል በአውራጆቹ አለቆች ጎልማሶች አለ። እርሱም ሰልፉ ማን ይጀምራል አለ? እርሱም አንተ አለው። የአውራጆቹንም አለቆች ጎልማሶች ቆጠረ 232 ነበሩ። ከእነርሱም በኋላ ሕዝቡን ሁሉ የእስራኤልንም ልጆች ሁሉ ቆጠረ ሰባትም ሺህ ነበሩ። ቀትርም በሆነ ጊዜ ወጡ። ወልደ አዴር ረዳቶቹም፣ ሠላሳ ሁለቱ ነገሥታት እየጠጡ በድንኳን ውስጥ ይሰክሩ ነበር። የአውራጆቹም አለቆች ጎልማሶች አስቀድመው ወጡ። ወልደ አዴርም መልእክተኞችን ላከ። እነርሱም ሰዎች ከሰማርያ ወጥተዋል ብለው ነገሩት። እርሱም ለዕርቅ ወይም ለሰልፍ መጥተው እንደሆነ በሕይወታቸው ያዟቸው አለ። እነዚህም የአውራጆች አለቆች ጎልማሶች ከከተማይቱ ወጡ፣ ሰራዊትም ተከተላቸው። ሁሉም በእያንዳንዱ በፊቱ የነበረውን ሰው ገደለ። ሶርያውያንም ሸሹ፣ እስራኤልም አሳደዷቸው። የሶርያም ንጉሥ ወልደ አዴር በፈረሱ አመለጠ። የእስራኤል ንጉሥም ወጥቶ ፈረሶቹንና ሰረገሎቹን ያዘ፣ ሶርያውያንንም በታላቅ ውጊት ገደላቸው። ነቢዩም ወደ እስራኤል ንጉሥ ቀርቦ የሶርያ ንጉሥ በሚመጣው ዓመት ይመጣብሃልና፣ ሂድ በርታ፣ የምታደርገውንም ተመልከትና ወቅ አለው። የሶርያም ንጉሥ ባሪያዎች እንዲህ አሉት፦ አምላካቸው የተራሮች አምላክ ነው፤ ስለዚህ በርትተው ብን ነበር ነገር ግን በሜዳ ላይ ከነርሱ ጋር ብንዋጋ በርግጥ እንበረታባቸዋለን። ይህንም አድርግ፣ ከጅፍሮችህ ነገስታቱን አርቅ፣ በፋንታቸውም አለቆችን ሹም። አንተም ቀድሞ እንደ ጠፋብህ ሰራዊት፣ ፈረሱን በፈረስ ፈንታ፣ ሰረገላውንም በሰረገላ ፈንታ ሰራዊትን ቁጠር። በሜዳም ላይ ከእነርሱ ጋር እንዋጋለን፣ በርግጥም እንበረታባቸዋለን። ምክራቸውንም ሰማ፣ እንዲሁም አደረገ። በሚመጣውም ዓመት ወልደ አዴር ሶርያውያንን አሰለፈ፣ ከእስራኤልም ጋር ይዋጋ ዘንድ ወደ አፌቅ ወጣ። የእስራኤልም ልጆች ተሰለፉ፣ ሊገጥሟቸውም ወጡ። የእስራኤልም ልጆች እንደ ሁለት ትናንሾች የፍየል መንጋዎች ሆነው በፊታቸው ሰፈሩ፣ ሶርያውያን ግን ምድሩን ሞልተው ነበር። የእግዚአብሔርም ሰው ቀርቦ የእስራኤልን ንጉሥ እግዚአብሔር እንዲህ ይላል ሶርያውያን እግዚአብሔር የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም ብለዋልና ይህን ታላቅ ጭፍራ ሁሉ በእጅህ አሳልፌ እሰጠዋለሁ። እኔም እግዚአብሔር እንደሆንሁ ታውቃላችሁ አለው። እነዚህም በእነዚያ ትይዩ ሰባት ቀን ያህል ሰፈሩ። በሰባተኛውም ቀን ተጋጠሙ። የእስራኤልም ልጆች ከሶርያውያን በአንድ ቀን መቶ ሺህ እግረኛ ገደሉ። የቀሩትም ወደ አፌቅ ወደ ከተማይቱ ውስጥ ሸሹ፤ ቅጥሩም በቀሩት በሃያ ሰባት ሺህ ሰዎች ላይ ወደቀ። ወልደ አዴርም ሸሽቶ ወደ ከተማይቱ ወደ እልፍኙ ውስጥ ገባ። ባሪያዎቹም እነሆ የእስራኤል ቤት ነገሥታት መሐሪዎች እንደሆኑ ሰምተናል፤ በወገባችን ማቅ እንታጠቅ፣ በራሳችንም ገመድ እንጠምጥም፣ ወደ እስራኤልም ንጉሥ እንውጣ፤ ምናልባት ነፍስህን ይምራታል አሉት። ወገባቸውንም በማቅ ታጠቁ፣ በራሳቸውም ገመድ ጠመጠሙ። ወደ እስራኤልም ንጉሥ መጥተው ባሪያህ ወልደ አዴር ነፍሴን ትምራት ዘንድ ለምንሃለሁ ብለዋል አሉት። እርሱም ገና በሕይወቱ አለን? ወንድሜ ነው አለ። ሰዎቹም የደግ ምልክት አደረጉትና ቃሉን ከአፉ ተቀብለው ወንድምህ ወልደ አዴር አለ አሉት። እርሱም ሂዶ አምጡት አለ። ወልዳ አዴርም ወደ እርሱ ወጣ፤ በሰረገላውም ላይ ያስቀመጠው። ወልደ አዴርም አባቴ ከአባቴ የወሰዳቸውን ከተሞች እመልስልሃለሁ፤ አባቴ በሰማርያ እንዳደረገ አንተ በደማስቆ ገበያ ታደርጋለህ አለው። አክዓብም እኔም በዚህ ቃል ኪዳን እሰድሃለሁ አለ። ከእርሱም ጋር ቃል ኪዳን አድርጎ ሰደደው። ከነቢያትም ወገን አንድ ሰው በእግዚአብሔር ቃል ባልንጀራውን ምታኝ አለው። ሰውየውም የመታው የሚመታው ዘንድ እንቢ አለ። እርሱም የእግዚአብሔርን ቃል አልሰማህምና እነሆ ከእኔ በራክ ጊዜ አንበሳ ይገድልሃል አለው። ከእርሱም በራቀ ጊዜ አንበሳ አግኝቶ ገደለው። ደግሞም ሌላ ሰው አግኝቶ ምታኝ አለው። ሰውየውም መታው፣ በመምታቱ ማቆሰለው። ነቢዩም ሄዶ በመንገድ አጠገብ ንጉሡን ቈየው ዐይኖቹንም በቀጸላው ሸፍኖ ተሸሸገ። ንጉሡም ባለፈ ጊዜ ወደ እርሱ ጮኸ፣ ባሪያ ወደ ሰልፍ መካከል ወጣ፣ እነሆም አንድ ሰው ፈቀቅ ብሎ ወደ እኔ አንድ ሰው አመጣና ይህን ሰው ጠብቅ፣ ቢኰበልልም ነፍስህ በነፍሱ ፈንታ ትሆናለች ወይም አንድ መክሊት ብር ትከፍላለህ አለኝ። ባሪያህም ወዲህና ወዲያ ሲመለከት ጠፋ አለው። የእስራኤልም ንጉሥ ፍርድህ እንዲሁ ይሆናል፤ አንተ ፈርድኸዋል አለ። ፈጥኖም ቀጸላውን ከዐይኑ አነሣ፤ የእስራኤልም ንጉሥ ከነቢያት ወገን እንደሆነ አወቀው። እርሱም እግዚአብሔር እንዲህ ይላል፦ እኔ እርም ያልሁትን ሰው ከእጅህ አውጥተሃልና፣ ነፍስህ በነፍሱ ፋንታ፣ ሕዝብህም በሕዝቡ ፋንታ ይሆናሉ አለው። የእስራኤልም ንጉሥ እየተቈጣና እየተናደደ ወደ ቤቱ ተመለሰ፣ ወደ ሰማርያም መጣ።